ሰው መሳይ ሾካ ካለ ፍቅርዬን እንግዲህ ባይተዋር አድርገዋታል እነዚህ ሾካካዎች ማለት ነው። ፎዋድ እንግዲህ ተሳክቶለታል። ሁሉም ሰው ከፍቅር ጎን እንዲርቅ ማድረግ ነበር ሐሳቡ። በእርግጠኝነት ፎዋድ ነው ቡርካና ፈት አብሮ እንዲመጡ ያደረገ። ይህን ያደረገው ደግሞ ፍቅርዬ ተቀይማ ከብሩክ እንድትረቅ ነው። ብሩክን ከእሷ እንዲርቅ ያደረገው ፍዋድ ነው ግን ደግሞ ቡርካን ቢሆን ፎድን ሰምተህ እንደዚህ ማድረግ አለብህ ብዬ አላስብም። እና ብዙዎቻችሁ ድራማ ነው ድራማ ነው እያላችሁ ነበረ። ሲጀምር ፍቅርዬ ማስመሰልና ድራማ መስራት አትችልበትም። በቃ አትችልበትም፣ መስራትም አትፈልግም። በህይወቷ መጥፎ ነገር የሚያስብላትን ነገር፣ ጠባሳ የሚጥል ነገር መስራት አስፈልግም። ሁሌም ቢሆን ሪያሊቲ ነገር ነው መስራት የምትፈልገው። ሰው ድራማ አይመስለኝም፣ ምክንያቱም ፍቅርዬ በጣም ተጎርታለች። ፊቷ ያስታውቃል እሷ ድራማ ስትሰራና ትክክለኛ ነገር ስትሰራ በቃ ያስታውቅባታልና ሁሉም እየመጣ ህይወቷ ውስጥ እየገባ ሳትፈልጋቸው ኑ ሳትላቸው ይገባሉ። ከገቡ በኋላ ደግሞ ልቧን ሰብረው ትሄዳሉ ማለት ነው እና ሁሉም ሰው አስመሳይ ነው። ፍቅር በቃ የሆነ እጃ መዳፋሽ ሰው ታውቃላችሁ፣ አድርጋችሁለት የሆነ ሰው ከዛ እንዳላደረጋችሁ አድርጎ እንደገና እናንተን ጠላት የሚያደርጋችሁ እንግዲህ። ቡርካ ለፍቅር ይሄ ይገባታል ብዬ አላስብም። ፈቲተብያዋ ደግሞ እዛም እዚህ ወጥቀማሽ አትውኝ ወጥቀማሽ ቅማሽ አትሁን። እሺ፣ አንድ ሰው ያዥ እዛም ከዛም ጋር ይርሽ። ፍጥ ፍጥ አትበይ። ሴትነትሽን አስከብሪ። ራስሽ ራስሽ ለራስሽ ነው። ይሄ የሚያዋርድሽ ራስሽ ነው። ከአስር ወንድ ጋር መገላበጥ ምንም የሴትነት ክብር ያሰጥሽ የሚያዋርድሽ አለ እንጂ እንደናችሁ። የኔ ማረች የኔ ውዶች ደናናችሁ። ለኛ አለ እግዚአብሔር ይመስገን። በጣም ደናናችሁ። ዛሬ በጣም ደብሮኛል እውነት ለመናገር ምክንያቱም፣ በቃ ፍቅር እንደዚህ ባይተዋር ሲያደርጓት ሁሉም በአንድ ሆኖ እኔ ቡርካ ነው የሚባለው አናደደኝ ዛሬ ግን እንደዚህ በአንድ ይቀይራል። በስማ ሰው ሲባል ግን ምን አይነት ፍጡር ነውእና እንደዚህ ቅይር ብሎ ፍቅርን አግልሎ ፈቲጋ እየተለጣለጠ ሲመጣ አናዶኛል። ግን ደግሞ ፍቅር ደግሞ ጠንካራ ሴት እንደሆነች አውቃለሁ በምንም ነገር እንደማተሰበር አውቃለሁ። ግን ደግሞ እንደዚህ ሁላቸውም ተገላብጠው ብቸኛ ሲያደርጓት እሷን አራቱ በአንድ ሶስቱ በአንድ ሁነው ፍቅርዬን እንደዚህ ብቸኛ ሲያደርጋት በእርግጠኝነት የፈዋድም እጅ አለበት እዛ ጋር ይጣሉ እንጂ ፈቲ ጋር ተማክረው፣ በቃ ቡርኬ ከፍቅር እንዲርክ ይፈልጋል ፈዋድ። ሶ ፈቲን ከቡርካ ጋር እንድትታይ ማድረግ አለበት ማለት ነው። ከካሜራ ጀርባ ፈዋድ አለበት። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ማለት ነው። እና አሁንም ከፏድ ጋር እንድትታረቅ አልፈልግም። ፏድም፣ ቡርካም፣ ፈቲም ሁላችሁ ጥርግ በሉላት፣ ከህይወቷ ውጡላት። ሲጀመር እሷ ወደፊት አላማ ያላት ሴት ስለሆነች በቃ ሁሉንም ከህይወትሽ ጥርግርግ አርገሽ አስወጫቸው ፍቅርዬ ማለት ነው። አንቺ ብቻሽን ጉብዝ ነሽ፣ አንበሳ ነሽ፣ ጠንካራ ነሽ። ስለዚህ ፍቅር ደግሞ ክብሯን የሚያስነካ ነገር አትሰራም። ታውቃላችሁ፣ መዋሸት አትፈልግም። በቃ ቶልቶሎ ማትመጠው ለዛ ነው። ምክንያቱም ውሸት የሆነ ነገር አትፈልግም፣ ክብሯን የሚነካ ነገር አትፈልግም፣ የሚያዋርዳት ነገር ለገንዘብ ብላ ክብሯን አትጥልም። ሲቀጥል ደግሞ አላማ ላት ተማሪናት እየተማረች ነው። ሁሉም ዩቲበሮች ሌሎች ሴቶች ዩቲበሮች ነያቸው ትምህርታቸውን ትተው ነው እየሰሩ ያሉት። ሀይሚም እንደዛው ናት፣ ሄሉም እንደዛ ሁሉም ትምህርታቸውን ትተው ዩቲዩብ ብቻ ነው የሚሰሩ። ለዛ ነው በየቀኑ የሚመጡት። ፍቅር ግን ትምህርቷንም ዩቲዩብንም ባ ወንድ ነው እያስኬድ ይቻለችው እንደዛ ሆኖም ግን ከነሱ ጋር እኩል ነው፣ እኩል እየሄደች ነው። እና ፍቅር ለሁሉም ሰው ጥሩ ነገር ማድረግ ትፈልጋለች። ግን ደግሞ ጥሩ መስሎ ይቀርቧትና እንደገና እሷን ባይተዋር ያደርጓታል። ልክ እንደ ጠላት ይቆጥሯታል ማለት ነው። እና ቡርካ እንግዲህ ተቀይሮብኛል እያለች ነው። የተቀየረውም ያው በፍዋድ ምክንያት ነው። ፍዋድ የሚያደርገው ነገር ከፍቅር እንዲርቅ እያደረገው ነው። ምክንያቱም ያው አንዳንድ ሰው ክብሩን ይፈልጋል እንደዚህ መዋረድ አይፈልግም። እንግዲህ ያው ቡርካ ከፍቅር ጋር እየሰራ ፏድ ህጻን ህጻን ስለሚያጫውተው እንደ ህጻን ስለሚያደርገው በቃ ከሱ ጋር መስራት አይመጥነኝም ብሎ ይመስለኛል። ቡርካ እንግዲህ ከፍቅር ለመራቅ እየፈለገው ማለት ነው። ያው ብትኖርም ብትርቅም ብዙም ለሷ ምንም አይነት አድቫንቴጅ አይኖረውም። ይልቁንስ የምትጠቀመው አንተ ነበር ከሷ ጋር ብትሰራ አንተ ነበር የምትጠቀመው። አዲስ ዩትብ ቻናል ከፍታለህለች ከሷ ጋር የተወሰነ ቅን ብትሰራ እያስመሰልክ ያዋጣ ነበር፣ ግን ደግሞ አንተ ብትሄድ ሌላ ሰው ይመጣል። ምክንያቱም ፍቅርን በጣም ብዙ ሰው ይፈልጋታል። ስነ ስርዓት ያላት ልጅ ናት። በቃ ሁሉ ነገሯ በጣም ደስ የምትል ልጅ ናት። እውነት ለመናገር ፍቅርዬ ማለት ነው። በቃ ው የኔ ቆንጆ፣ እንደከፋሽ እንዳታዝኝ፣ የምሬን ነው ምልሽ አየ ወንዶች ግን በጣም ነው የምታናደዱት። በጣም ተናደ ሰው ሲባል ሰው የተባለ ፍጡር ምን አይነት አስመሳይ ፍጡር ናቸው? እንደዚህ እሷን ባይተዋር ሲያደርጓት እንዴት እንዳናደዱኝ። እች ፈቲ ደግሞ ፈቲ ተብየዋ ሴት ሆና በሴት ላይ እንደዚህ ወንድ ማገላበጥ አይደብርሽም እንዴ? እናቱ እረ ሼሚ ሼሚልም። አንዴ አንዱ አስር ወንድ መቅመስ ይቺ ወጥ ቀማሽ ሆነ ሴት ማለት ነው። እንግዲህ ዛሬ ደግሞ ከቦርካ ጋር ባለፈው ከፏድ ጋር ዛሬ ደግሞ ከሱ ጋር እንዲሽር በትን ይያለሽ መጣሽ ፍቅርን ለማናደር። ሲጀመር ሴት ሆነሽ ሴትን ለማብሸቅ እንደዚህ አይነት ሴራ መስራት የለብሽም። ሲጀመር እሷ ተማሪ ናት፣ ሲቀጥል እንደዚህ በተለያየ ነገር አእምሯን ማጨናነቅ የለባትም። በቃ ፏዳውን ደህና ሰው መስሮ ወደኋላ ቀርቶ እንደዚህ እንደዚህ እንደዚህ ለመምከር ለማለት እሱ ያደረገው በቃ እሱን ይህን ያደረገው በቃ፣ ሁሉም ሰው ከሷ እንዲርቅ ብቸኛ እንድትሆን እንድታለቅስ፣ ከዛ በደ ከማጎኗ መግባት ይፈልጋል። እና ሲጀምር ቡርካም፣ ፏድም፣ ፈቲም ማንም ሰው ከአንቺ ጋር በቃ ለአንቺ አይሆንሽም። በቃ አንቺ ምንድን ነው ማድረግ ያለብሽ? ትምህርትሽን ቀጥ ብለሽ ትማር ያለሽ፣ ዩቲብሽን ትሰራ ያለሽ፣ ያሰብሽበት ቦታ መድረስ ያኔ በቃ ሁሉም ሰው አንቺ ፈልገሻቸው ሳይሆን እነሱ ፈልገውሽ ለምነሻቸው ሳይሆን ለምነውሽ ይመጣሉ። ያኔ ማለት ነው። አሁንም በእርግጥ እምት ለምን ሴት አይደለችም። በጣም ጎበዝ ነሽ። የራስሽን ላይፍ ስታይልሽን፣ ውሎሽን እየቀረሰርልን እኛ ሽር እናደርግልሻለን እና እናበረታታሻለን። እነሱ ደግሞ እዛው ይላላጡ ይጋጋጡ። ሲጀመር ክብሯን የጠበቀች ሴት በጣም ብዙ ሰውንም የሚፈልጋት በጣም ብዙ ሰውንም የሚወዳት ሶ፣ የኔ ልእልት ሁሌም ወደፊት መቼም እንዳይከፋሽ። እነዚህ ባለየዎች ደግሞ ሰው መስለው ቀርበው አሳዝነው ስለሄዱ ፈጣሪ የስራቸውን ይስጣቸው። በቃ ሁሉም ሰው የልቡን መሻት ነው የሚያገኘው። ይህ ስራው ሁሉም ሰው ያገኛልና አንቺ በቃ ወደፊት ብቻ የኔ ቆንጆ። ሌላ ደግሞ የነሩታን ቪዲዮ አይቼ ነበር። ስለዚህ ቪዲዮ አስተያየት ብዙ መስጠት አልፈልግም። ምክንያቱም በቃ ደስ የሚል ቪዲዮ ነው የዛሬው ቪዲዮአቸው። ያው ነገ ሮብ ነው እንደምታውቁት። ብዙዎቻችሁ ነገ ሰርጋለ ብላችሁ እየጠበቃችሁ ነበር ኒማሮች ወፍ የለም አጠብቁ። አይናቸው ፈዘዘ ኮጋይስ በመጠበቅ ሮብ ነው ብሎ ነው። ሰላሳ አለፈ። ሮብ ነው ተብሎ ነበር። ነገ ሮብ ነው የለም፣ በቃ ወፍ የለም። እያንዳንድ እሺ፣ እና አትጠብቁ፣ እሺ። ሱፍ ምናምን የሚያሳዩን ማስታወቂያ እየሰሩ ነውና እየሄዱ ማስታወቂያም ቪዲዮም እየሰሩ ነውና፣ ብዙዎቻችሁ እውነት መስሏችኋል ሰርጉ እና የውሮብም ደረሰ። የለም፣ እንግዲህ ደግሞ ቀጣይ ቀጠሮ ይሰጣቸዋል። ኦ ይኔ ውርደቴ! አይ መጓረድ። በሉ ለማንኛውም ቻው፣ ደህና ሆኖ የኔ ወደሽ፣ በጣም ነው መወዳጁ